ህንድ በዓለም ላይ ካሉት ጥንታዊ ስልጣኔዎች አንዷ ስትሆን ከ5000 ዓመታት በላይ ያስቆጠረ ታሪክ ያላት ሀገሪቱ እንደ ታጅ መሃል ያሉ ጥንታዊ ምልክቶች ያለፉትን ሀያል ስርወ መንግስታት ግርማ ለመመስከር አስደናቂ ቅርሶች ናቸው። ይህች ሀገር ከሂማሊያ ከፍታዎች አንስቶ እስከ ጎዋ የባህር ዳርቻዎች ድረስ በቋንቋዎች የተለያዩ ባህሎችና ሃይማኖቶች መፍለቂያ በመሆኗ ሀገሪቷ በውበቷና በልዩነት ጎብኚዎችን የማስደሰት ምትችልም ነች። ነገር ግን ህንድ ከደማቅ ፌስቲቫሎቿና ከሚያማምሩ ቅርሶቿ ጀርባ ብዙ የተደበቁ ጨለማ ምስጢሮችንና አስደናቂ ክስተቶችን የተሸከመች ሀገር ናት። እኛም ዛሬ በሀገሪቱ ከሚገኙ ብዙ የማይጠበቁ አስደናቂና አሳዛኝ ገጽታዎች ውስጥ የተወሰኑትን እንቃኛለን። ቻናላችንን ሰብስክራይብ በማድረግና የዶላን ምልክት በመጫን በየቀኑ የምንለቃቸውን አዝናኝና አስገራሚ ቪዲዮዎችን መመልከት ትችላላችሁ። ወደ ዛሬ ቪዲዮ አለፍኩ። አንደኛ ህንድ ውስጥ በየ15 ደቂቃው አንድ ሴት ያስገድዶ መድፈር ይፈጽምባታል። የህንድ መንግስት በሴቶች ላይ የሚፈጸሙ ወንጀሎችን ውጤታማ በሆነ መንገድ ተቆጣጥሮ ለማስፈጸም አለመቻሉን የራሳቸው መስሪያ ቤት የሆነውን የህንድ ብሔራዊ የወንጀል መረጃ ቢሮን ጠቅሶ አምነስቲ ኢንተርናሽናል አስታውቋል። ያስገድዶ መድፈር ወንጀል ቁጥር እንደ ኢሮፓያን አቆጣጠር ከ2011 እስከ 2016 ድረስ በ50 በመቶ መጨመሩንም ድርጅቱ አክሎ ገልጿል። አንዳንድ አህዛዊ መረጃዎች እንደሚያመለክቱት ከሆነ በዚህች ሀገር በየአመቱ በአማካኝ 25000 የሚጠጉ ያስገድዶ መድፈር ወንጀሎች የሚዘገቡ ሲሆን ይህ ታዲያ ሪፖርት ያልተደረጉና እዚያው ተድበስብሶ የቀሩትን ሳይጨምር ነው። በቅርቡ አንዲት ተዋናይት የዕለቱን የፊልም ስራዋን ጨርሳ ወደ ቤቷ ስትመለስ ተሰብስበው የመጡ ሰዎች ሹፌሯን ደብድበው ዞር ካደረጉ ካደረጉት በኋላ እሷን አፍነው የገዛ መኪናዋን እያሽከረከሩ ራቅ ያለ ቦታ ወስደው ለሁለት ሰዓታት ያክል ያስገድዶ መድፈር ፈጽመውባት ሲያበቁ ተጎጂዋን ዝም ለማሰኘትም አሰቃቂ ድርጊቱን በመቅረጽ አሳይተዋታል ነው የተባለው። የፖሊስ ወንጀል ምርመራ እንዳስታወቀው ወንጀሉን ከፈጸሙት ወንዶች መካከል አንዱ የተዋናዋይቷ የቀድሞ ሹፌር እንደነበር አረጋግጧል። በዚህ ስር በሰደደ ችግር ምክንያት በህንድ ውስጥ ያሉ ሴቶች ከቤታቸው ውጭ ደህንነታቸው የተጠበቀ አይደለም። አንዳንዶቹ መሰል ወንጀሎች በአውቶቡስ ውስጥ ጭምር የተፈጸሙ ሲሆን የህንድ ባለስልጣናት እንኳን ሳይቀሩ እዚያ ሀገር ውስጥ ያሉ የህዝብ መሰብሰቢያ ቦታዎች ለሴቶች ደህንነት አስጊ እንደሆኑ ይናገራሉ። ብዙዎቹ ጎዳናዎች በቂ መብራት የሌላቸው፣ የውጭ የሴቶች መጸዳጃ ቤት የማይገኝባቸው መሆኑ ሲነገር ከዚያ በተጨማሪም በህዝብ መሰብሰቢያ ቦታዎች በሴቶች ላይ ትንኮሳ ሲከሰት የሚመለከቱ ሰዎች ብዙ ጊዜ ለማስጣል ጣልቃ የማይገቡና ያም ሳያንስ ተጎጂዎቹን ተጠያቂ የሚያደርጉ ናቸው። በህንድ ውስጥ ለተንሰራፋው ያስገድዶ መድፈር ወንጀል አንዱ ምክንያት ከቻይና ጋር የሚመሳሰል የሥርዓተ ጾታ ለመመጣጠን ነውም የተባለ ሲሆን ያም ማለት የወንዶች ቁጥር ስለሚያይድ ሚስት ለማግኘት ፈተና ይሆንባቸዋል። ህንድና ቻይና በተጨማሪም ስር የሰደደ ወንዶች ሴቶችን የመጨቆን ባህል መኖሩና የበዛ የቤተሰብ መብትን ለወንዶች የሚሰጥ ስለሆነም ነው። ያም በመሆኑ ብዙ ሴቶች የመገዛት ዝንባሌን ስለሚከተሉ የሚደርስባቸውን ግፍ ለማስቆምም ሆነ ለመቃወም አይደፍሩም። ቁጥር ሁለት የዓለማችን ትልቁ የሰፈራ መንደር ወይንም The World's Largest Slum በህንድ ሙምባይ ውስጥ ያለው የዳራ ቪ ሰፈር አንድ ሚሊዮን የሚጠቁ በተጎሳቆሉ ዳሶች ውስጥ የሰፈሩ ሰዎች መኖሪያን ይዞ ይገኛል የዳራ ሺ መንደር በዩናይትድ ስቴትስ ኒውዮርክ ከተማ ውስጥ ከሚገኘው የሶስት አራተኛ ማዕከላዊ ፓርክ ጋራ እኩል የሆነ ቦታ መሆኑ ይነገራል ይህ ቦታ በአንድ ወቅት በሚሊዮነሩ ዳኒ ቦይል የሚመራው ሰሎም ዶግ የተባለው ፊልም የተሰራበት ሲሆን፣ ፊልሙ ለአውሮፓውያን አቆጣጠር በ2008 የኦስካር ሽልማትን አግኝቷል። ቱሪስቶች ዘረፋ ወይም ሌሎች አደጋዎች ሊደርሱባቸው ስለሚችል ወደ ዳራቪ መንደር ያለምንም ጠባቂ በራሳቸው ከመግባት እንዲቆጠቡ ይመከራሉ። ሰፈሩ በዋነኝነት የተበላሹና ደሳሳ ቤቶችን ያቀፈ ከመሆኑም ጋር ቆሻሻ የበዛበት ጠባብ ጉድናዎች ያሉት በመሆኑ በሀገሪው ሰዎች ዘንድ ለረጅም ጊዜ የድህነት ምልክት ሆኖ ሲዘከር የቆየ ነው። እነዚህ ነዋሪዎች የግል መታጠቢያ ቤት የሚባል ነገር የማያውቁና ለአንድ መቶ ቤተሰብ አንድ መጸዳጃ ቤት ብቻ እንደሚኖራቸው ይገመታል። አካባቢው ካለው ስፋት ጋራ ፈጽሞ የማይመጣጠን የህዝብ ብዛት ሲኖረው ከቀሪዎቹ የሙምባይ ነዋሪዎች ጋራ ሲነጻጸር በንጽህና ችግርና ሌሎች መሰረታዊ ነገሮች የሰማይና የምድር ልዩነት አለው። እነዚህ ችግረኛ ሰዎች ልብሶችን ለማጠብና አንዳንድ የቤት ስራዎችን ከቤታቸው ውጪ ሆኖ ነው የሚያከናውኑት። ምግብ ለማብሰል ማገዶ ስለሚጠቀሙ ነዋሪዎቹ ከምድጃው በሚወጣው ጭስ ሲቃጠሉ ይኖራሉ የቢሊዮነሩ ጋውታም አዳኒ ንብረት የሆነው ኩባንያ 63 ሚሊዮን ዶላር ፈሰስ አድርጎ በጨረታ በመወዳደር አካባቢውን ሊያድሰው ይፈልጋል። ቁጥር 3 በአለም ላይ በጣም የተበከለ አየር ያለባት ከተማ አዲሷ ከተማ ዴልሂና በዙሪያው ያሉ አካባቢዎች በሰብል ቃጠሎ ምክንያት በከፋ ብክለት እየተሰቃዩ የሚገኙ ሲሆን፣ በተለይ በክረምት ወራት የቤት ውስጥ የአየር ጥራት ከውጭ በ15 በመቶ ጭማሪ የከፋ በመሆኑ ብናኙ ግድግዳዎች ላይ ተጣብቆ እስከ መቅረት ይደርሳል። እንደ እውነቱ ከሆነ በህንድ የቤት ውስጥ አየር በእነዚህ ወራት ውስጥ 41 በመቶ የተበከለ ሆኖ ሲቆይ ከዛ ሲብስም ቆሻሻው አየር እስከ 48 በመቶ ደርሶ የከፋ ይሆናል። ለዚህ አቧራማና የተበከለ አየር መጋለጥ የሰዎች የበሽታ መከላከያ አቅምን የሚቀንስና ለሳምባና ልብ መታወክ ይዳርጋል የተባለው እንደ አውሮፓውያን አቆጣጠር በ2021 የቺካጎ ዩኒቨርሲቲ የኢነርጂ ፖሊሲ ኢንስቲትዩት ባደረገው ጥናት ችግሩ የደልሂ ነዋሪዎችን እድሜ እስከ ዘጠኝ አመት ሊቀንሰው እንደሚችል ገልጿል። የሀገሩ ዶክተሮች የተለያዩ ጥናቶች አድርገው በሜዲካል ጆርናል ላይ እንዳስነበቡት ከሆነ የአየር ብክለቱ የቆዳ በሽታን እንዲጨምር ማድረጉን እና የአየር ጥናት ማነሱ የእርጉዝ ሴቶች ያለ ጊዜው መውለድን በተወለዱ ላይ ደግሞ የእድገት መዘግየት አልፎ ተርፎም ለሞት ይዳርጋል ሲሉ ገልጸዋል። በዚህ ከተማ ያለው የአየር ብክረት በጣም ከባድ ከመሆኑ የተነሳ ዋና ከተማ ውስጥ ያሉ አንደኛ ደረጃ ትምህርት ቤቶች የሚማሩ ብዙ ልጆች ለመተንፈስ እየተቸገሩ ወደ ሆስፒታል ሲጎርፉና አቅመ ደካሞች ደግሞ ከተማዋን ለቀው ሲሸሹ ይስተዋላል። በመዲናዋ ያሉ አንዳንድ ነዋሪዎች በኒውደልሂ የሚኖሩ አጫሾች ለሲጋራ ገንዘብ ማውጣት አያስፈልጋቸውም፣ ሲፈልጉ ወደ ውጭ ወጣ ብለው አየሩን ልክ እንደ ሲጋራ በመሳብ ሱሳቸውን ማጣጣም ይችላሉ ሲሉም ይቀልዳሉ። ምንም እንኳን ከብክለቱ መንስኤዎች አንዱ የሆነው አርሶ አደሮች የአካባቢው የሚገኘው የሰብል ማቃጠያ መሆኑን ብዙዎች ቢገነዘቡም ትኩረት ያለው የመንግስት ድጋፍ ባለመኖሩ እልባት ለማምጣት ከባድ ነው። በህንድ ውስጥ 85 በመቶ የሚሆኑ አርሶ አደሮች በአነስተኛ የኢኮኖሚ ደረጃ ላይ ሆነው የሚሰሩ በመሆናቸው ዘመናዊ ማሽነሪዎችን ለመግዛት የሚጠየቀውን ከፍ ያለ ገንዘብ ማሟላት የተሳናቸው ናቸው። ቁጥር አራት በአለም ላይ በገቢ አለመመጣጠን የምትመራ ሀገር ሊዲንግ ደ ወርልድ ኢን ኢንካም ኢንኳሊቲ እንደ ኤሮፓያን አቆጣጠር 2024 በህንድ የሚገኘው ሁሮን ምርምር ኢንስቲትዩት ባሳተመው የዓለም አቀፍ ባለጸጋዎች ዝርዝር መረጃ መሰረት በአሁኑ ጊዜ 271 ቢሊዮነሮች የሚገኙባት ሀገር ህንድ 814 ቢሊዮነሮችን ካስመዘገበችው ዩናይትድ ስቴትስ እና ከሁለተኛዋ የቢሊዮነሮች መገኛ ሀገር ቻይና በመቀጠል ሶስተኛ ደረጃ ላይ ተቀምጣለች። እንደ ሙኬሽ አምባኒና ጋውታ ማዳኒ ያሉ የኢንዱስትሪ ሀብታሞች እንዲሁም ሳጅን ጁንዳላህ ጄፍ ቤዞስን እና ኤሎን ማስክ ያሉ እጅግ ባለጸጋ ግለሰቦች የሀገሪቱ ቢሊዮነሮች ጎራን ተቀላቅለዋል። ይህ የቢሊዮነሮች መብዛት ሀገሪቱን የበለጠ ሀብታም ማድረግ ይኖርበታል ተብሎ ቢገመትም ሀብቱ በትንሹ 1.3 ቢሊዮን በላይ ከሚሆነው የህንድ ህዝብ ጋራ ሲወዳደር አነስተኛ ነው። ከቢሊዮነሮች መጨመር ጋራ ተያይዞ ከፍተኛ የሀብት ልዩነት የተከሰተ ሲሆን የዓለም ኢኮኖሚስቶች እንደሚገልጹት የህንድ ባለጸጋዎች አንድ በመቶ እንደሚሆኑ ተናግረው መልካም ያልሆነው ነገር ግን ሀብቱ በእኩል አለመከፋፈሉ ነው ብለዋል። በኦክስፋም ፋም ዘገባ መሰረት ህንድ በዓለም ፈጣን ኢኮኖሚ ያስመዘገበች ያለች ሀገር ብትሆንም የገቢ አለመመጣጠን ጉዳይ ግን ባለፉት 30 ዓመታት ተባብሶ ቀጥሏል። ሪፖርቱ እንዳመለከተው የህንድ ጂዲፒ 77 በመቶ የባለጸጋዎቹ ሀብት ሲሆን 10 በመቶ የሚሆኑት የህንድ ቢሊዮነሮች አጠቃላይ የግል ሀብት በአውስትራሊያ፣ ጀርመን እና እንግሊዝ ካለው ጠቅላላ የግል ሀብት በእጥፍ እንደሚበልጥ ይገመታል ብሏል። ይህ በእንዲህ እንዳለ እንደ ኤሮፒያን አቆጣጠር 2023 በሀገሪቱ ውስጥ ከሚገኘው ሀብት 73 በመቶ የባለጸጋው አንድ በመቶ ደግሞ የተቀረው ህዝብ ንብረት ነው። በተጨማሪም የህንድ የጤና አጠባበቅ ስርዓት መረጃ እንደሚገልጸው በከፍተኛ የህክምና ወጪ ምክንያት በየአመቱ ወደ 63 ሚሊዮን የሚጠጉ ሰዎች ለድህነት ይዳረጋሉ። በህንድ ሀብታቸው በሸፍጥ ላይ በተመሰረተ ከካፒታሊዝም እንዲሁም ከውርስና ሙስና የሚመነጨው ግለሰቦች በፍጥነት እየበለጸጉ ሲሆን፣ ደካማው የሀገሬው ዜጋ ደግሞ በአነስተኛ ደሞዝና ጥራት በሌለው የጤናና የትምህርት አገልግሎት እየማቀቀ ይገኛል። ቁጥር አምስት የመሬት ስበት ኃይልን የሚቃወም ስፍራ በህንድ መግነጢሳዊ ኮረብታ ግንባር ቀደም ክልል ውስጥ የሚገኘውና ተሽከርካሪዎች ያለ ሞተር እገዛ በራሳቸው ኮረብታውን የሚወጡ የሚመስሉበት አስገራሚ ክስተት በመኖሩ ምክንያት የቱሪስቶችን ቀልብ እየሳበ ነው። ብዙ የአካባቢው ሰዎች ይሄ መንገድ ወደ ሰማይ የሚወስድ ምስጢራዊ መንገድ ነው ብለው ስለሚያምኑ፣ ሳይንቲስቶች ግን ያንን ተቃውሞ የበለጠ አሳማኝ ማብራሪያ አለን ይላሉ። ምንም እንኳን በጣም ቅዝቃዜ የሚያይልበት ስፍራ ቢሆንም ይህንን አስገራሚ ክስተት ለማየት ብዙ ሰዎች የሚጎርፉ ሲሆን ከሩቅ ወደ መንገዱ ከሚወስደው ጫፍ ጀምሮ ወደዚህ ልዩ ቦታ የሚመሩ ምልክቶች ስለተቀመጡ ማንኛውም ጎብኚ ስፍራውን በቀላሉ ያገኘዋል። ቦታው ላይ ሲደርሱ የመኪናውን ሞተር አጥፍተው ቢተውት እንኳን ተሽከርካሪው በሚገርም ሁኔታ ኮረብታውን ሽቅብ ሲወጣው ይመለከቱታል። በቦታው በአድማስ ላይ ያለውን የመሬት ገጽታ ጥምረት በዙሪያ ባሉ ኮረብታዎች ተደብቆ የሚታይበት ሲሆን ከላይ ሆነው ከፊት ለፊት ባለው ረጋ ያለ ቁልቁለት ላይ መኪናውን ቢለቁት ከስበት ኃይል ጋር የሚቃረን እጅግ አስገራሚ ትዕይንት ስለሚከሰትበት የቀን ቅዠትን ይፈጥራል። የመግነጥ ሳቢ ኮረብታው ምስጢር የተለያዩ ንድፈ ሀሳቦችን በማስነሳት አንዳንድ የአካባቢው ነዋሪዎች ይህ መንገድ ጻድቃን የሆኑ ነፍሶች ወደ መንግስተ ሰማያት ይመራቸዋል ብለው በማመን ነገሩን ከሃይማኖትና መንፈሳዊነት ጋር ሲያቆራኙት ሌላው ጽንሰ ሐሳብ እንደሚያ እንደሚያመለክተው ደግሞ ኮረብታው በጣም ጠንካራ መግነጢሳዊ ኃይል ስላለው እንደሆነ ያትታሉ። አውሮፕላን እንኳን በቅርበት እንዳይበርበት የሚከለከለው ስፍራው፣ ለክስተቱ በሰፊው ተቀባይነት ያለው ሳይንሳዊ ማብራሪያው ግን በሳይክሎፕስ ኮረብታ ተጽዕኖ ምክንያት ነገሩ የሚከሰተው አድማሱ በዙሪያው ባሉ ኮረብታዎች ሲደበቅ አሽከርካሪዎች ወደ ላይ እንደሚወጡ ያክል ስለሚሰማቸውና ስለሚያስቡ የእይታ ግንዛቤን በማታለል የሚከሰት ነው ብሏል። ቁጥር 6 ሚስጢራዊው የአጽም ሐይቅ። ሚስጢራዊ የአጽም ሐይቅ በመባል የሚታወቀው ስፍራ ያለው ዩታራክ ሃንድ በመባል በሚጠራው የህንድ ግዛት ውስጥ በሚገኘው ሂማሊያ የበረዶ ሐይቅ ውስጥ ሲሆን ሐይቁ በደረቅ የመሬት ላይ ግግር በረዶዎች የተከበበና እስከ 5000 ሜትር ከፍታ ባለውና አናቱ በበረዶ የተሸፈነ የሚያምር ተራራ አጠገብ ነው። ስፍራው ለጫካ ጉዞ ተወዳጅ መዳረሻ ቢሆንም ጸጥ ያለ ውበት ባለው ቦታ ስር የተደበቀ አሰቃቂ ምስጢር ሲኖረው ይኸውም በብዙ መቶዎች የሚቆጠሩ የሰው አጽሞች በውሃ አካሉ ዳርቻው ላይ መገኘታቸው ነበር። ሐይቁ በክረምት ወቅት በኃይል ስለሚቀዘቅዝ እና በረዶ የሰውን አጽም ሲያቃጥለው ሲታይና ከጀርባ ያለው ምስጢር ለብዙ አስርት ዓመታት ሳይንቲስቶችንና ቱሪስቶችን ሲያስደንቅ ቆይቷል። እንደ ኤውሮፓውያን አቆጣጠር በ1942 ቸኩይ ኬሻውን የተባለ አንድ የደን ጠባቂ ነበረ። ለመጀመሪያ ጊዜ በቦታው ላይ የሰዎች አጽም መኖር የደረሰበት ቀጥሎም በባለስልጣናት ከተጎበኙና የተወሰኑ ጥናቶች ከተደረጉ በኋላ በሁለተኛው የዓለም ጦርነት ወቅት የተገደሉ የጃፓን ወታደሮች ቅሪት ነው ቢባልም ጥልቅ ምርመራ ሲደረግ ግን አጽሞቹ በጣም በእድሜ የገፉ መሆናቸው ተረጋግጧል። እንደ ኤሮፒያን አቆጣጠር በ2003 የብሔራዊ ጂኦግራፊ ተመራማሪ ቡድን አባላት ብዙ የሰው አጽሞችን አግኝተው የተወሰኑት ላይ ስጋ በማግኘታቸውና በተጨማሪም ቀስቶች፣ ቆዳና ቀለበቶች የመሳሰሉ ቅርሶችም አብረው አግኝተዋል። አጽሙ ከየት መጣ የሚለውን እንቆቅልሽ ሆኖ ቢቆይም አንዳንድ አንድ ንድፈ ሀሳቦች ግን በተፈጥሮ አደጋ ምክንያት የመጣው የሰዎች የጅምላ እልቂት ተከስቶ እንደነበር ያመለክታሉ። ምናልባትም ሰዎቹ ሃይማኖታዊ በዓልን ለማክበር ተሰባስበው ዴቪ ወደሚገኘው ቤተ መቅደስ ሲጓዙ በመንገዳቸው ላይ ድንገተኛ ዝናብ ያመጣው የመሬት መንሸራተት ተከስቶ የመንፈሳዊ ተጓዞቹን ገድሏቸው ሊሆን ይችላል። በአካባቢው ለብዙ ዓመት ሲወርድ ሲዋረድ በመጣው አፈ ታሪክ እንደሚነገረው ደግሞ የንጉሰ ነገስት ሮጀር ጆኤልና ባለሟሎቹ መሪነት የዴቪ በዓልን ለመዘከር በተደረገው ጉዞ ላይ በተፈጠረ የበረዶ አውሎ ነፋስ ማት ሰዎች ሞተው ነው ተብሏል። በተጨማሪም ከዚህ ወጣ ያለ አስተሳሰብ ያላቸው አንዳንዶች ሰዎች ሲኖሩ እነሱ ደግሞ በቦታው ተመላኪ ለሆነው ናንዳ ዴቪድ ጣውት የመስዋዕት ስርዓት ተብለው የተገደሉ ሰዎች አጽም ነው ብሎ ያምናሉ። ቁጥር 7 የህንድ ቅዱስ ላሞች። በህንድ ውስጥ ያሉ ላሞች ከሌላው ዓለም በተለየ መልኩ የተከበሩና ብዙውን ጊዜ በጎዳናዎችና ሜዳዎች ላይ በነፃነት ሲንቀሳቀሱ ይታያሉ። ይህ ጥልቅ አክብሮት የመነጨው በሂንዱ ባህል ላም የመራባት የእናትነትና የህይወት ምልክት ተደርጋ ስለምትቆጠር ነው። እንደ ሂንዱ እምነት መሪው ቬጋስ ቬዳ አስተምሮ ላም ክብርና አማላጅነት የሚገባት ወደ አማልክት ከሚቃረቡት ውስጥ የተቀደሰች ስጦታ ነች ይላል። ብዙ የሂንዱ አማልክቶች ከላም ጋር በቅርበት የተሳሰሩ መሆናቸው ሲታመን፣ በተለይ እንደ ፈራይ ሂንዱዎች ክሪሽና አስተምሮት አምላክ ላሞችን ስለሚንከባከብ ሰው ብዙ መንፈሳዊ ጥቅሞችን እንደሚሰጠውና በሚቀጥለው ዓለም ህይወትም መረጋጋትን እንደሚያመጣለት ያምናሉ። ላሞችን መግደል በህንድ አብዛኛው ቦታ ህገወጥ ድርጊት ሲሆን ያንን ፈጽመው የተገኙ ሰዎች እስራትን ጨምሮ ከባድ ቅጣት ስለሚጠብቃቸው በሀገሪቱ የላሞች ቁጥር በከፍተኛ ሁኔታ እንዲጨምር ምክንያት ሆኗል። ላሞቹ ባላቸው ክብርና ነጻነት ተጠቅመው ታዲያ ያለማንም ትንኩሳ ዘና ብለው ስለሚንቀሳቀሱ አንዳንድ ጊዜ በከተማዎች አካባቢ የትራፊክ መጨናነቅን ጭምር እንዲከሰት ያደርጋሉ። የሂንዱ የአምልኮ ስርዓቶች ውስጥም የላሞች እዳሪ ጥቅም ላይ የሚውሉ ሲሆን አማኞቹ ያንን ማድረጋቸው ከወንጅላ ነፃናል ብለው ያምናሉ። ቁጥር ስምንት የአይጦች ቤተ መቅደስ የካውንቲ ማታ ቤተ መቅደስ ቢካነር ከተባለ ስፍራ በስተደቡብ 30 ኪሎ ሜትር ርቀት ላይ ለሚገኘው አምላክ ብለው ለሚያምኑት ካውንቲ የተሰጠ አስፈላጊ የህንዱ መቅደስ ነው። ስፍራው በተለይ በህንድ ክፍፍል ምክንያት ወደ ተለያዩ ቦታዎች ለአምልኮ መጓዝ ላልቻሉ ለቻራን ሳክሪ ማህበረሰቦች ትልቅ መንፈሳዊ ጉዞ ቦታ እንደሆነ ይታወቃል። ይህንን ቤተ መቅደስ በደንብ የሚታወቅበትና ቦታውንም ዝነኛ ያደረገው የአይጦች ቤተመቅደስ የሚለው ቅጽል መጠሪያ ስም ስላለው ሲሆን ወጣ ያለ ስያሜው ከዓለም ዙሪያ የሚመጡ ምዕመናንና ቱሪስቶችን ይስባል። ምክንያቱም በውስጡ ልዩ የሆኑ በሺ የሚቆጠሩ እንደ አማኞች አጠራር ቅዱሳን አይጦች ስለሚኖሩበት ነው። እነዚህ ሀይቶች በቤተ መቅደሱ ግቢ ውስጥ በዋናው የኩሽና የጎን ክፍሎችና ሰገነቶች ላይ የተለያዩ የምግብ አይነቶችን ለመመገብ በነፃነት ይንቀሳቀሳሉ። በካውንቲ ሳክሬድ ቤተ መቅደስ አቅራቢያ ያሉት ሀይቶች እንደ የኮኮናት ወተት፣ እህልና አትክልቶች ያሉ ስጦታዎች ከአማኞች ይበረከትላቸውና በቤተ መቅደሱ ውስጥ ዘና ብለው ሲበሉና ሲጠጡ ይውላሉ። ከዚያም አልፎ ጥበቃዎች ተቀጥሮላቸው እንደ ድመት ከሌሎች መሰል አዳኝ እንስሳት ጥቃት እንዳይደርስባቸው ይከለከላሉ። የሚገርመው በቤተ መቅደሱ የሚገኙት የተቀደሱ አይጦች ከሰዎች ጋር አብሮ መሆንን በሚገባ የለመዱ በመሆናቸው አንዳንድ ጊዜ መንፈሳዊ ተግባርን በሚፈጽሙ ሰዎች ጭንና ትከሻ ላይ ፈልሰስ ብለው ተቀምጠው ይታያሉ። የቤተ መቅደሱ ካህናት ከእነዚህ ወዳጃዊ አይጦች ጋር በጋራ መመገብን እንደ ትልቅ ክብር ይቆጥሩታል። በቤተ መቅደሱ ሕግ መሰረት አንድ አይጥ በአጋጣሚ ከተጎዳ ወይም ከተገደለ በፈጻሚው ላይ ጠንካራ የገንዘብ ቅጣት ይጣልበትና በዚህ ብቻ ሳያበቃ ሌላ ወርቃማ ወይም ብራማ ከለር ያለው አይጥ አምጥቶ መተካት ማለት ይኖርበታል። ይህ ባህል ለነሱ ልዩ ፍጥረት ለሆኑ አይጦች ጥልቅ አክብሮትና እንክብካቤ እንዳላቸው የሚያሳይ ሲሆን ዛሬ ላይ የቤተ መቅደሱ ሰራተኞች የሚንከባከቧቸውና እንደ ቤተሰብ አድርገው የሚመለከቷቸው ወደ 20 ሺህ የሚጠጉ አይጦች በቤተ መቅደሱ ግቢ ውስጥ ይኖራሉ። ቁጥር 9 የእንቁራሪቶች ጋብቻ። የእንቁራሪት ጋብቻ በሳም ህንድ ውስጥ የሚተገበር ልዩ ባህል ሲሆን የስርዓት የሚከናወነው በበጋ ወራት ዝናብ እንዲዘንብ ያደርጋል ተብሎ በመታመኑ ነው። እናም ሁሌም ወቅቱ ሲደርስ በመንደሩ ቄስ ወይም በአካባቢው ሽማግሌ መሪነት ሁለት እንቁራሪቶች ተይዘው ይታጠቡና በተለያዩ ሜካፖች ካጌጡ በኋላ አሳሜኒ ባህላዊ የሰርግ ልብሶችን አልብሰው መድረክ ላይ ያስቀምጧቸዋል። እንቁራሪቶቹ በቀይ ክር ታስረው አምሮባቸው ሲያበቁ ካህኑ ዝናብ አምላክ በረከት ለማግኘት ጸሎት ማድረግ ይጀምራሉ። ሚስት መሆኗ እንዲለይ ሴቷ እንቁራሪት ግንባሯ ላይ ደማቅ ቀይ ቀለም ትቀባና የጸሎት ስርዓት በኋላ በወረቀት ከተጻፈ ደብዳቤ ጋር ሁለቱ እንቁራሪቶች በአቅራኛው ወደሚገኝ ኩሬ ወይም ጅረት ተወስደው እዚያ ይለቀቃሉ። ይህ የእንቁራሪት ጋብቻ ስር የሰደደ ባህል ሲሆን ሁለቱ እንቁራሪቶች ከተለቀቁ በኋላ አንድ ላይ ቢቆዩ የዝናብ አምላክ ጸሎቱን እንደተቀበለና ዝናቡ በቅርቡ እንደሚመጣ ይታመናል። በሂንዱ አፈ ታሪክ እንደሚነገረው ሁለት እንቁራሪቶችን ማጋባት ቫሩና ዴፍ የተባለው የዝናብ አምላክን እንደሚያስደስተውና ለዚህ አስፈላጊ የሆነውን ዝናብ እንደሚያመጣ ከማመን የመነጨ ነው። በሳም ማህበረሰብ ባህል መሰረት ገበሬዎች ከደመና ጋራ እንዴት እንደሚግባቡ የሚገልጽ ሲወርድ ሲዋረድ የመጣ ግጥም ሲኖር፣ በተጨማሪም የእንቁራሪቶች ጩኸት ዝናብ እንደሚያመጣ ያምናሉ። የእንቁራሪቶች ጋብቻ ጋ ብቻ የሳም ሰዎች በተፈጥሮ ኃይል ላይ ያላቸውን ጥልቅ እምነት የሚመሰክርና የተትረፈረፈ ምርት ለማግኘት ያላቸውን ፍላጎት አጉልቶ የሚያሳይ ነው። ቁጥር 10 የዓለማችን ምስጢራዊ ጎሳዎች። በዋናማን ደሴቶች ውስጥ የተደበቀው የዓለማችን በጣም ምስጢራዊ ጎሳ በሰሜን ሴንቲነል ደሴት ውስጥ በዓለም ላይ በጣም ገለልተኛ ከሆኑት ጎሳዎች አንዱ ሆኖ ተመዝግቧል። ቀጥተኛ የአፍሪካ ዘር ከሆኑ የመጀመሪያዎቹ ስደተኞች የተገኙ እንደሆነ የሚታመነው ጎሳው ለብዙ ሺህ ዓመታት ባህላዊ አዳኝ የአኗኗር ዘይቤን የሚከተሉ ናቸው። ወንዶቹ በአካባቢያቸው ዙሪያ ምግብ ለማድንና ለመሰብሰብ አሁንም ድረስ እጅግ ጥንታዊ መሳሪያዎችን የሚጠቀሙ ሲሆን እንደ ኤሮፒያን አቆጣጠር በ2004 ከተከሰተው ከአውዳሚው የህንድ ውቅያኖስ ሱናሚ በሕይወት ሲተርፉ አስደናቂ የመላመድና የመቋቋም ችሎታ እንዳላቸው አሳይቷል። ከሌላው ማህበረሰብ የመገለል ፍላጎት እንዳላቸው የተመለከተው የህንድ መንግስት ማንም ሰው ከነሱ መኖሪያ ስፍራ በአምስት ማይል መጠን ዙሪያ ውስጥ ወደ ደሴቲቱ እንዳይቀርብ የሚከለክለውን ጥብቅ መመሪያ ተግባራዊ አድርጓል። ይህ ጥንቃቄ እርምጃ ወደ ስፍራው ለመግባት በሞከሩ የውጭ ሰዎች ላይ በርካታ ጥቃቶች ከደረሰባቸው በኋላ የተወሰደ ነበር። እንደ አውሮፓውያን አቆጣጠር በ2018 አንድ አሜሪካዊ ከነሱ ጋር ለመገናኘት በሞከረ ጊዜ መግደላቸው ተነግሯል። ሌላው የዚህ ክልከላ ዓላማ ጎሳዎቹ ከዘመን አመጣሽ በሽታ ጋራ ፈጽሞ የማይተዋወቁ በመሆናቸው በሌላ ቦታ ከሚኖሩ ሰዎች ጋራ ምንም አይነት ግንኙነት ካደረጉ የሚመጣባቸውን ተላላፊ በሽታ ለመከላከልም ነው ተብሏል። ያም ነገዶቹን ከበሽታዎች ጠብቆ ሙሉ በሙሉ ከመጥፋት ሊታደጋቸው ስለሚችልና በጣም እንቆቅልሽ የሆነ ባህላቸው፣ ቋንቋውና ናኖራቸው ተጠብቆ እንዲቆይ ስለሚያደርግ ነው። ቁጥር 11 ሻና ሽንጋፖር፣ የቤት በሮች የሌሉበት መንደር ሻና ሽንጋፖር በማሃራሽትራ ህንድ ውስጥ የምትገኝ ልዩና የምታብረቀርቅ መንደር ስትሆን ከቤት ውጭ ባሉት ቤቶች የወንጀል መጠን እየጨመረ ባለበትና ደህንነት አሳሳቢ በሆነበት በአሁኑ ዘመን ይህች መንደር የተለመዱ የደህንነት ሀሳቦችን የተወች ትመስላለች። የሚያብረቀርቅ የህንዱ የፍትህ አምላክ አርማ አንጸባራቂ በሆነ በልኩ የሚታይባት ሺንጋፖር፣ ያ የህልውናዋ መሰረት ነው። የመንደሩ ነዋሪዎች አንጸባራቂው አርማ በአካባቢው ከሚከሰቱ ጉዳቶች ሁሉ እንደሚጠብቃቸው ያምናሉ። አፈታሪክ እንደሚለው ከመቶ ዓመታት በፊት በመንደሩ አቅራቢያ በወንዝ ዳርቻ ላይ አንድ ምስጢራዊ የጥቁር ድንጋይ ታየና መንደርተኞቹ ድንጋዩን ሲነኩ እጃቸው መድማት ሲጀምር፣ አንዳች ኃይል እንዳሉ አመኑና እሱን ለማምለክ በቦታው ላይ ቤተ መቅደስ ገነቡ። ከዚያም እምነቱ የሲንጋፖር ነዋሪዎች ዋና አካል ሆኖ በመንደሩ ውስጥ ያሉ ቤቶች ሁሉ ያለበር ክፍት ሆነው ውለው ሲያድሩ አምልኮት የሚፈጽሙለት አካል ይጠብቀናል ብለው በማመናቸው ነበር። ያም ብቻ ሳይሆን በመንደሩ ውስጥ ያሉ ባንኮችና ሱቆች እንኳን የሚዘጉ የደህንነት በሮች የላቸውም። በሚያስደንቅ ሁኔታ መንደሩ ለአስርተ ዓመታት ምንም አይነት የስርቆት ሪፖርት ሳይደረግበት ደህንነቱ እንደተጠበቀ መቆየቱ ሲሆን፣ የሲንጋፖር ነዋሪዎች ከቅርብ ዓመታት ወዲህ ግን ጥቂት የተለያዩ የስርቆት ክስተቶች በመንደሮቹ ላይ የተከሰቱ ስለሆነ በማሰባሰቡ ላይ ስጋት ፈጥሯል ብለዋል። አሁን ላይ ያለፈውን የጭፍን እምነት ውጤታማነት እንደሚጠራጠሩ የሚገልጹ ነዋሪዎቹ እየተበራከቱ የመጡ ሲሆን እንደ አውሮፓውያን አቆጣጠር በ2010 ከ500 ዶላር በላይ ገንዘብ ከመንደሩ ተዘርፏል በሚል ሪፖርት ደርሶ ከዚያ በኋላ ደግሞ አንድ ጡረተኛ የመንግስት ባለስልጣን ጌጣጌጥ፣ ሞባይል ስልክና 750 ዶላር በጥሬ ገንዘብ እንደተሰረቁ ተነግሯል። ውድ ቤተሰቦቻችን የትኛው ጉዳይ ይበልጥ አስደነቃችሁ? ያላችሁን አስተያየትና ሀሳብ እንታካፍሉን እንጠይቃለን። እዚህ ላይ አበቃን። ቸር ቆዩልን።